ስሜ መንክጥቃ እባላለሁ በሱፐር ደብል ቲ ጀነራል ትሬድንግ ውስጥ ለሰባት ዓመት ያክል ሰርቻለሁ አሁን በተነሳው ጉዳይ ላይ እባካችሁ ተውኝ መሜ ላስታምበት ነው ይህንን ያወጣው ሚዲያ አካል ታምሜ በነበርኩበት ሰዓት የት ነበር አሁን እየተረዳሁ ጥሩ ሁኔታ ላይ ጤናዬ እየተመለሰ ባለበት ሰዓት ለአረባ ሳንቲም እና ለላይክ መሰብሰቢያ ተብሎ ለምን እንደዚህ የኔ ስም ይጠፋል? የድርጅቱ ስም ለምን እንደዚህ ይባክላል? ምናልባት እንደዚህ ብሎ ያወራው አካል ወይም ይህን የፖሰተው አካል መጥቶ የድርጅት ውስጥ ያለውን እውነታ ከዛም አልፎ ትንሿን ኢትዮጵያ ሱፐር ውስጥ ላይ ደስ ይለኛል። አሁን ያለውት እንደምታዩ ዊልቸር ላይ ነው። ጉዳቱ ያጋጠመኝ ወድቄ ነው። ከአንድ አመት ከሁለት ወር በፊት ወድቄ አንገቴ ላይ ሰርጀሪ ተሰርቻለሁ። በዛ ምክንያት ነው ጉዳቱ ያጋጠመኝ። ምንም አይነት ድብደባ ምንም አይነት ግፍ የተደረገብኝ ነገር የለም። የተፖሰተውን በሙሉ አይቼዋለሁ። ሁሉም ነገር ከእውነት የራቀ ነው እና በተቃራኒው እና ሚዲያው ካወጣው ይልቅ እየረዳኝ እያስታመመኝ ያለው ማንም አይደለም፣ እዚሁ ድርጅት ባለቤት አቶ ፀጋዬ ደበበ ነው። እስካሁን ድረስ ከጎኔ ያለው በድየውም አስከፍቼውም ያራቀኝ ሰው ቢኖር እሱ ነው። ሁሉም ከጎኔ በሌለበት ሰዓት እስካሁን ድረስ እስከ መጨረሻው እስከምትቆም ድረስ ቃል ገባላለ ብሎ ቃል ገብተው እያሳቀኝ እየረዳኛለሁ ለዚሁ ድርጅት ባለቤት አሁን ጸጋ የደበበ ነው። የምጠይቁ ጥያቄ ካለ ለመመለስ ዝግጁ ነኝ። እንዳል ረዥም አመት ሰርቻለሁ። ስሰራ የነበረው በዚህ ድርጅት ውስጥ በሴልስነት ሙያ ነበረ። በሴልስነት ሙያ በምሰራበት ሰዓት ውስጥ ሳንቲም ጎሎፒ ነበረ በስሬም የሚሰሩ ልጆች ሳንቲም አጉሎ ነበረ። እሱን ለመጠካት እኔም የሄድኩበት አላስፈላጊ መንገድ ነበረ። በዛ ምክንያት ሳንቲሞችን አጠፋው። ተጠይቄ ወደ ፖሊስ ጣቢያ ለጥያቄ በሄድኩበት በራሴ ምክንያት ስሜታዊ ሆኜ ከግድግዳ ጋር ተጋጭቼ እንጂ ምንም አይነት ድብደባም ሆነ ምንም የደረሰብኝ ነገር የለም። አሁን በምን ሁኔታ ላይ ነው ያለው? ማለት እየታከምክ እንደሆነ ገልጸህልናል። ሶሻል ሚዲያ ላይ የተነገረው በጣም ረጅም ጊዜ ሊወስድብህ እንደሚችል አይነት ነገር አስራነት ምናምን የሚል ነገሮችም አይተናል። ምክንያቱም ትናንትና መግለጫው ሲጠራ አንዳንድ መረጃዎች ስላንተን ማወቅ የፈልግነውን ነገር ጎግል እያደረግን ነበር፣ እስክሮል እያደረግን ነበር ነው አስራነት ምናምን ተጃል የሚባልም ነገር የሰማ ነው አለ ህክምናው እንደዛ ብለዋል ወይ? አንተ ያን ያህል ጊዜ ፈጃል እምን ነገር ነግረዋል? በህክምናው በኩል ሐኪሞች ያሉህ ነገር ምንድን ነው? ለውጥ ይኖራል? ትድናለ? ተነስተህ ትሄዳለህ? ምንድን ነው በህክምና ደረጃ የተባልኩት? ያው ስፓይናል ኮርድ ነው የተጎዳሁት ስፓይናል ኮርድ ይባላል። ጊዜ እንደሚወስድ ተነግሮኛል፣ ግን አስር አመት አልተባለም። ለውጦች አሉ። አሁን እጄ ላይ እጄ ማንቀሳቀስ ጀምሬያለሁ። ይህም የሆነው በዚህ ድርጅት በሚደረግልኝ ድጋፍ በሚደረግልኝ እንክብካቤ እና ህክምና ነው። አሁንም ፊዚዮቴራፒ እየሰራው ነው። ከእግዚአብሔር ጋር ነገሮች እንደሚስተካከሉ ተስፋ እዚ አስር አመት የተባለ እሱም ውሸትና ከእውነት የራቀ ነው። ቱ ጸጌ ከወደኩ አንስቶ አደጋው ከደረሰብኝ አንስቶ ከጎኔ ነው ያለው። ከወደኩበት ቀን አንስቶ ሁሉም ነገር አስፈላጊ ነገር ይደረግለት እያለ እንክብካቤ ሲደረግልኝ ፊዚዮቴራፒ ሲሰራ የተለያዩ ሕክምናዎች ዛረት በሱ ነው እንጂ ሌላ ምንም አይነት ቤተሰብም ሆነ ጓደኛም ከጎኔ አልነበረ። ይልቁን እስከ ጎኔ የነበረ እናንተ ለሀገር ተቆርቋሪ ነን ብሎ በሚያወራው ሚዲያ ጅለው መስሪያ ቤት ይህ መስሪያ ቤት ነው። ከጎኑ ያለው ይህ መስሪያ ቤት ይህ መስሪያ ቤት እውነታውን ለማወቅ ሚዲያው መቶጊያ ይልቁንም ይማራል። ትንሿን ኢትዮጵያ ሱፐር ደብል ቲ ውስጥ መጥቶ ማየት ይችላል። ዘር ሃይማኖት፣ ቀለም ሳይል ብዙዎችን እየረዳ አይደለም እኔ ስሰር እዚህ ስሰራ የነበርኩት ሰራተኛ ገኛ ብዙዋኖችን

ይበቃል እናመሰግናለን። ወንድማችን ከሆነውና ከተሰማው አንፃር ከዚህ በላይ ስሜቱን እንትን አንልም። ሚዲያዎቹ በቂ ግባት እንዳገኛችሁ ተስፋ እናደርጋለን። ስለነበረ ጊዜ ነው ሁሉ እግዚአብሔር ስም እየተመሰገነ ይሁን።